እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛ ምስራቅና የባህር ሰላጤው ሀገራት በተለየ መልኩ መልካም ይባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብፅ በመቀጠል አይሁዳዊቷ ሀገር እውቅና በመስጠት ሁለተኛው እስላማዊ ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛ ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህሊቭ ስርወ መንግስት ነበር። የአውሮፓን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ሆሜን እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካንና አገሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግኙነት አቋረጠ። ለእስራኤል ፓስፖርት ምውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲ የእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነፃነት ድርጅት ፒኤልኦ አሳልፎ ሰጠም። በመላው ዓለም የሚካሄደው ግጭቶች ነው የሚያጠነው ኢንተርናሽናል ክራይስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምጥና የሽምቅ ውጊያ ሲያደርጉ ቅርበት ስለተፈጠሩ ነው ይላሉ። ከዚህ በተጨማሪም አዲስቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቃለች። እንደ ቫኤዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ ያልነበራት የሚላሉ። ነገር ግን እስራኤል እና ኢራን በአይነ ቁራኛ የተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቁ በኋላ እስራኤል በቀጠናው ለደህንነቷ አደገኛው አገር ኢራን መሆኗን በማመን ዘወትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ የበለጠ እንቅልፍ ነሳት። ካለፈው ሐሙስ ሰኔ 5 2017 ዓ.ም ሌሊት አንስቶ እስራኤል በከፈተችው ጥቃት ወደ ላይ የለት ጦርነት ውስጥ በመግባታቸው ዓለም ጭንቀት ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ የአገሮቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሮቱ ከፍተኛ የጦር አዛዦች እና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሰረተ ልማቶች ላይ ጉዳት መድረሱ ተዘግቧል። ይህንን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳይሎች እና በድሮኖች ታትክታለች። ከዚያ ዕለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራንም የአጸፋ ምላሽ እንደቀጠለ ነው። እስራኤል ኢራን አውዳሚ የኒውክሌር ጦር መሳሪያ ለመታጠቅ ጫፍ ደርሳለች፣ ይህም በህልውና ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንም በበኩሏ እስራኤል ሉዓላዊነቷን እየገፋቻት በመሆኑ ሯሳን ከመከላከል ወደ ኋላ እንደማትል አሳውቃለች። በዚህም ምክንያት የሁለቱ ሀገራት የድንበር ዘለል መጠቃቃት ወደ አውዳሚ ኒኩለር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤል እና ኢራን ወደ ተባባሰ ጦርነት ከመግባት እንዲቆጠቡ ጥሪ ሲያቀርቡ፣ አንዳንድ ሀገራት ከእስራኤል ጎን መቆማቸውን ሲያመለክቱ፣ ሌሎች ደግሞ የእስራኤልን ጥቃት አውግዘዋል። እስራኤል እና ኢራን ለዘመናት የዘለቁ ባላንጦች ናቸው። በሁለቱ ሀገራት መካከል የቆየ ከፍተኛ ጥናትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል። ቴህራን ከምድረ ገጽ እንድትጠፋ የምትሻት እስራኤል ትንሹ ሰይጣን ስትላት፣ አሜሪካን ደግሞ ትልቁ ሰይጣን በማለት ለሁለቱም ያላትን ተማሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፏቸው ቡድኖች በመጠቀም በእጅ አዙር ጥቃት እንደምትፈጽም ይነገራል። ኢራን በመካከለኛ ምስራቅና በባህር ሰላጡ አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችውን ሳዑዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙ አንሻ ሙስሊሞች መገኛ የሆነች ኢራን ወደፊት ሊቃጣበት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጥል መቻሏን ቫይዝ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢ የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎትን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅ፣ በየመን የተንሰራፋ ሲሆን በዋናነት በሀገራቱ ውስጥ ያሉ እና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካ እና በአውሮፓ አሸባሪ ተብሎ የተፈረጀውን እና መቀመጫውን በሊባኖስ ያደረገውን ሂዝቡላን ታስጠጥቃለች። ጋዛን ላይ የሚያስተዳድረው ሀማስ በየመን የሚንቀሳቀሱት ውት ማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢ ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ላማዎችን እንዲሁም በዙሪያ ባሉ ሀገራት ውስጥ የሚንቀሳቀሱ በኢትራን የሚደገፉ ቡድኖች ላይ እርምጃ ስትወድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲጋለጽ ኑሯል። ለዚህም ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ የሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተኮስ ይልቅ በምትደግፋቸው ታጠቂ ቡድኖች በኩል በእጅ አዙር ስታጠቃ ኖራለች። እንደ አውሮፓውያን አቆጣጠር 1992 የወቅቱ የሄዝቦላ መሪ የነበሩት አባስ አል ሙሳዊ ግድያ ተከትሎ ለኢራን ቅርበት ያለው እስላማዊ ጅሃድ ቡድን ደቡብ አሜሪካን አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ ሀይዜን ሰዎችን ገድሎ ነበር። እስራኤል ለሂዝቦላ መሪ ግድያ ኃላፊነት ባትወስድም የቴልአቪቭ የደህንነት ተቋም የሆነው ሞሳድ ግድያው መፈጸሙ ይታመናል። እስላማዊ ጂሀድ ቡድኑም ቢሆን የእስራኤል ኤምባሲ ያጋየው ያለ ኢራን ውቅና እንደማይሆን በብዙዎች ዘንድ ይታመናል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት ያየቶ ላይ ኤትራያን ኒውክሌር ፕሮግራም ነው። ለዚህም ኢራን የቦምብ ባለቤት እንዳትሆን እስራኤል የተሻለትን ስታደርግ ቆይታለች። ኢራን ግን የኒክሌር ፕሮግራሟ ብቸኛ ዓላማ የኤሌክትሪክ ኃይል ለማምንጨት የሚውል ሰላማዊ ዓላማ ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒክሌር ማብለያ ጣቢያ ስቱኤንት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አደርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶችንም ኢላማ እያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኑክሌር ሳይንቲስት ተመራማሪ ፋክሪዛሂድ ላይ የተፈጸመው ግድያ ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሙሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ምጥሮች ሳይሳኩሉት ቆይቶ ነበር። ከአምስት ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኙ ስፍራ ፋክሪዛሂድን የመግደል ውጥኑ ሰምሮለታል። ኢራንን ብትሆን በእስራኤል ላይ ድሮኖችን እና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር 2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመፅ የተነሳባቸው ፕሬዚዳንት ባሻር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጠና የሚሰጡ የጦር መኮንኖች ይልካለች። እስራኤል ደግሞ ጠንካራ የሊባኖስ ሂዝቡላ ቡድን ከኢራን የሚያገኛቸው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የባሽር አላሳድ መንግስት መወገዱን አጥብቃ ትሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሄዱት ጦርነት ወደ ባህር ላይም ተሻግሮ በተለያየ ግዛት በመርከብ ጉዞ መስመሮች ላይ ስጋትን ሲደቅም ቆይቷል። እንደ አውሮፓውያን አቆጣጠር 2021 ላይ እስራኤል እቃ ጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች እንዲሁም እስራኤል በጋዛ ላይ ጥቃት ከመክፈቷን ተከትሎ የየመን ሁቴዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿን ምዕራባውያን መርከቦች ኢላማ አድርገው ሲያጠቁ ቆይተዋል መስከረም 26 2016 ዓ ም የተጀመረው የጋዛ ጦርነት መካከለኛው ምስራቅን ብሎም መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፍተኛ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማዊ ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። በአካባቢ የሚገኙ እና በኢራን የሚደገፍ ታጣቂ ቡድኖችም እስራኤልን ኢላማ ያደረገ ሚሳይሎችን እና ድሮኖቹ ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ የከፈተችው ዘመቻ ወደ ሁለተኛ ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለይለት ጦርነት ገብታለች። ቀደም ሲልም በኢራን የሚደገፉት ሐማስን፣ ሕዝቡላንና ሁቴዎችን ኢላማ ጥቃቶች ስትፈጽም ቆይታለች። በዚህም የቡድኖችን ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አደርሳባቸዋለች በተጨማሪም ሶሪያ ውስጥ ተደጋጋሚ ጥቃት በመፈጸም ጠላቶች የምትላቸውን ኃይሎች አቅም ማዳከም ችላለች በዚህ መካከል የኢራን ከፍተኛ የጦር መኮንኖች እና የኒውክሌር ሳይንቲስቶች እያደነ የሚያጠፋው የእስራኤል የስለላ ተቋም ሶሪያ ውስጥ በሚገኘው የኢራን ቆንስላ ላይ ድንገተኛ ጥቃት ተፈጸመ በዚህ ጥቃትም ኢላማ ሆኖ የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም ሁለት ጄኔራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ተቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱን ባትወስድም ዓለም ግን ከእሷ ውጭ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለ ይስማማል። ኢራንም በጄኔራሎች ላይ ለተፈጸመው ግድያ ጸፋ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤል ላይ ማባረር ከ300 በላይ ሚሳይሎችና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረው ውጥረት መልኩን እንዲቀይር አድርጋለች። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷን ተከትሎ ኢራንም ተካታይ የአጸፋ ጥቃቶችን በእስራኤል ላይ መፈጸሟ አስፈሪው የሁለቱ ሀገራት ቀጥተኛ ግልጽ ጦርነት ጅማሬ ሆኗል። እስራኤል የኢራንን ወታደራዊ ኃይል ለማንኮታኮቻ፣ ኢራን ደግሞ ለተፈጸመባት ጥቃት አጸፋ ለመመለስ ያላቸውን አቅም ሁሉ እየተጠቀሙ ነው። ይህ ጦርነት ወደ አውዳሚው የኒውክሌር ጦርነት እንዳያመራ አለም ስጋት ውስጥ ጥሏል። እስራኤል ኢራንን ለማንበርከክ የጀመረችውን ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች። ለዚህም ነው የዓለም ሀገራት መጠቃቀቱን በቶሎ እንዲያቆሙ እየወተወቱ ያሉት። የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮውን ኮድስ፣ ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፈሩልኝ። በቀጣይ እንደሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደልምቿን ተጫኗት።